ሰላም ሰላም ውድ ቲክቶክ ቤተሰቦች እንደምን አላችሁ? ይጠቅማሉ ያልኳቸውን አንዳንድ መረጃዎች እንደተለመደው ይዤላችሁ መጥቻለሁ። ከትላንትና ጀምሮ በዩኤ ውስጥ የሚገኙ ቪዛዎች ዋጋ ጭማሪ አምጥተዋል። እንዲሁም ኤምሬትስ አይዲ ማለት ነው። ስለዚህ ቪዛ እያሰራችሁ ያላችሁ ወይ ደግሞ ኤምሬትስ አይዲ እያሰራችሁ ያላችሁ ሰዎች ከመቶ 100 ድራም ጭማሪ አምጥተዋል ማለት ነው። እንዳትደናገጡ። ይሄ ነው አንደኛው መረጃ፣ ትላንትና የወጣ መረጃ ነው። ይሄ መረጃ ቤተሰቦች እንደገና የምህረት አዋጅ እየጠበቃችሁ ያላችሁ ውድ ሀገሬ ልጆች ብዙ ጊዜ የምህረት አዋጁ እንግዲህ ተግባራዊ የሚደረገው ብዙ ጊዜ ፈርስት ጃንዋሪ ላይ ነው። አሁን እንግዲህ ሚድ ጃንዋሪ አልፏል፣ ኦልሬዲ ጃንዋሪ 20 ነው። ስለዚህ በዘንድሮ ዓመት የምህረት አዋጁ ተግባራዊ ላይ ይደረግ ይችላል ማለት ነው። ስለዚህ የምህረቱን አዋጅ እየጠበቃችሁ ያላችሁ ሰዎች መጠበቃችሁን ትታችሁ ቪዛችሁን ለማስተካከል ተሯሯጡ። አትቀመጡ፣ አትደበቁ፣ ተንቀሳቀሱ ማለት ነው። የተለያዩ ትራቭል ኤጀንሲዎችን አናግሩ። ትራቭል ኤጀንሲዎችና ና እንደዚህ በተለያየ ጉዳይ የሚሰሩ በከተማዎቹ ላይ በተለያዩ የኤሚሬት ከተማዎች ውስጥ አሉ። ብዙ ኦፊስ ከፍተው ሱቆች ከፍተው የሚሰሩ ሄዳችሁ አናግሩ። ስፖንሰር፣ አዳዲስ ስፖንሰርሺፖች ፈልጉ። የድሮ ስፖንሰርሺፖቻችሁን ደግሞ ወይም የድሮ ቪዛችሁን ካንስል አስደርጉ። ካንስል ያስደረጋችሁበትን ወረቀት ይዛችሁ። አክቹአሊ ብዙ ሰዎች አያውቁም እንጂ ቪዛ ካንስል መጠየቅ መብታችሁ ነው። መብት ነው፣ በሕጉም ላይ የጸደቀ ነገር ነው። ስለዚህ ቪዛ ካንስሌሽን መጠየቅ ትችላላችሁ። የድሮ ቪዛችሁን አስካንስሉ። የተከነሰለውን ወረቀት ይዛችሁ አዲስ ስፖንሰርሽፕ ፈልጉ እና ስፖንሰርሽፑን ስታገኙ፣ ስፖንሰርሽፖችን እንዳልኳችሁ በተለይ በተለይ ትራቨል ኤጀንሲዎችን አናግሩ ሱቅ ከፍተው የሚሰሩ አሉ። ስፖንሰርሺፕ በገንዘብ በሽያጭም ቢሆን ታገኛላችሁ። ስፖንሰርሺፕ ፈልጉ። ከዛ በኋላ ቀጥታ ወደ ታሲል ሜር። ስለዚህ ገንዘብ ከፍላችሁም ቢሆን ታገኛላችሁ። ቀጥታ ወደ ታሲል ትሄዳላችሁ። የተከነሰለበትን ወረቀት ይዛችሁ፣ ቬድሮ ይዛችሁ፣ የተከነሰለበትን ወረቀት ይዛችሁ አዲሱን ስፖንሰርሺፕ ስፖንሰር የሚሆናችሁን አካል ይዛችሁ ወደ ታሲል ሄዳችሁ ቀራማችሁን እንዲነሳ ትጠይቃላችሁ ማለት ነው። ክፍያዎች ይኖራሉ። ገንዘባችሁን አታባግኑ። ገንዘባችሁን አስቀምጡ፣ ቪዛችሁን አስተካክሉ ማለት ነው። ከዛ በኋላ ታሲል ሄዳችሁ ትጠይቃላችሁ፣ ይስተካከላል። በህጋዊ መንገድ ከሄዳችሁ ዲስካውንት ይደረግላችኋል፣ ቅናሽ ያደርጉላችኋል። ከዛ በኋላ ቀራማችሁን ካስነሳችሁ በኋላ አዲስ ሬዚደንስ ቪዛ በአዲሱ ስፖንሰራችሁ ታሰራላችሁ። ከዛ ቀጥታ ወደ ስራ ትገባላችሁ በአዲስ መንፈስ። እንደዚህ አይነት መንገዶችን ተጠቀሙ፣ ቁጭ አትበሉ። ፓስፖርት ደግሞ እየተበላሸባችሁ ያላችሁ ሰዎች ፓስፖርታችሁን ከኢምባሲ አትራቁ፣ ወደ ኢምባሲ ቅረቡ፣ አሳድሱ። ኤክስፓየርድ ያደረገባችሁ ወይ ደግሞ ሊያልቅባችሁ ያለባችሁ ሰዎች ካላችሁ አትቀመጡ። ፓስፖርታችሁን አሳድሱ። ከዚህ በኋላ እንደዚህ አይነት መንገዶችን ተጠቀሙ። ቁጭ ብላችሁ የምህረት አዋጅ እየጠበቃችሁ ጊዜው እየሄደባችሁ ዋጋው እየጨመረ እንዲሁም ደግሞ እናንተም እየተሳቀቃችሁ ከመኖር እንደዚህ ብታደርጉ ይሻላል ብዬ ነው። እኔ መልካም